ሊ መነዘር መነጽር ከወጣት ጀምሮ ይህ ነው ያንቺ ኑሮ፣ ምስጢረኛሽ ስልኩ ጓደኛሽ ፌስቡኩ ስትወጪ ስትወርጂ ስታጥፊ ስትከትቢ የማይሳካለች ኤርፎን ሳቶች ጥፊ ግድግዳ ወለሉን አጽድተሽ ስታርፊ ሰውነትሽ ድርቁም ለቻት የማትሰንፊ የዘመድ ምርቃት የሚሰጥሽ ንቃት ለወንድምሽ ባጃጅ ለእህትሽ መማሪያ ለአባትሽ ባል ለአያትሽ ለአያትሽ መጦሪያ ለእናትሽ ውስጥ ልብስ ለአባትሽ ከዘራ ለዘመድ አዝማዱ ብርሽ የሚዘራ በላክሽበት ሰሞን ዝና ባዳክሽበት ዘፈር ለጉድ የሚወራ በኢሞ ያወቅሽው አስመሳይ ከርፋፋ ስልክ እየደወለ የሚሰጥሽ ተስፋ አንድ ሰሞን ጠፍቶ የት ገባ ስትዪው ማልቀስ የሚያበዛ እስክታባብዪው እናቴ ታማ ቤታችን ተዘርፎ እያለም ያላዘን መከራ የማይበቃው ስንት ልላክልኝ የሚለውን ሲሰማ ፈጥኖ የሚነቃው አሰሪ ሰውዬሽ በመልክሽ ይፈዛል። አንድ ጊዜ ጠቅሶ ሻፎ በይ ሙዴ እያለ እያለም ምስትቱን ወዳ ይናዘዛል። ምናዝዛል ይህንን ስትሰማ የመዳመሽ ግቤት በቅናት በቅና ይጦዛል። ታዲያ በዚህ ሰሞን መከራ ይበዛል። ይህን ሁሉ ችለሽ ለአመታት ቆይተሽ ስትመጪ ሀገር ቤት የሳምንት ሰሞን እመቤት ከአንቺ ወዳን ግዳ ይበላል፣ ይጠጣል፣ ይጣላል ፊሪዳ ፊሪዳ ምን ያጨናንቃል። አንዴ መንዘር አርገሽ ለምትከፍዪው ዕዳ ዘመዱ ይከባል፣ ጎረምሳው ያንዛባል፣ ባልቴቱም በናፍቆት እያየሽ ያነባል፣ ያንፏል፣ ያኔ የአንቺን ሆድ ይባባል። እንዲ ተከረመ ወከበው በረዴ፣ ሁሉም ወደ ሥራው በየፊናው ሄደ። አንቺ ብቻ ቀረሽ፣ ድብርትም ጀመረሽ፣ ሰበሽ ተጓድለ፣ እጅሽን ቀለለ የፌስቡክ ወዳጅሽ አሁን ስልኩን ዘግቷል። የድሮ እጮኛሽ ሌላ ሴት አግብቷል። የተጀመረው ቤት መስኮት በሩ ቀርቷል። ምን ይሻላል ታዲያ? ሕጸረት ከተፋለች ንዴት ተፋፋመ፣ መብሰልሰል ጨመረ መረጋጋት ቆመ። ምን ይሻላል ታዲያ? ጀመራ ተብሎ ሳይወራ ሰፈር ይሄ ነው መሸሽ ዳግመኛ መሳፈር ለማምጣት ለመውሰድ ብሌን ይተካል።

ለራሳችን ኑረን አናውቅም። ሁሌም ለሰው ነው የእነሱ እየጎድለባቸው ነው የሚታየን። እኛ የሚጎለን እና እኛን የሚያስፈልገንን ነገር አናውቅም ማለት ነው። የእኛን እያጎደልን ለእነሱ እንሞላለን። የኛን እያጎደልን ለእነሱ እንሞላለን። መቼም እኛ አይሞላልንም ማለት ነው። ምክንያቱም ለራሳችን ስለማናስብ፣ ለራሳችን ስለማንሞላ፣ ለሰው ብቻ ነው የሰው ጉድለት ብቻ ነው የሚታየን እና የሰው ጉድለት ለመሙላት ነው የምናስበው እና አንዳንድ ጊዜ ለራሳችንም የሚያስፈልገን ነገር ለራሳችንም ብናስብ ጥሩ ነው ብዬ አስባለሁ። ወይ ማለት ነው ወዶች እና የዛሬው ቅድም ይሄን ይመስለው ማለት ነው። ከወደዳችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። ይሄ ማለት ነው እና ደግሞ ለሰው ብቻ ትኑሩ። አንዳንድ ጊዜ ለራሳችንም የራሳችንም ህይወት ያስፈሉ ለራሳችን ህይወት ብዙ ነገር ለሰው የሚያስፈልገው ሁሉ ለእኛም ያስፈልገናል ማለት ነው። እና ስድስት ላይ የሚመጣ ነው። ደግሞ ሰርተን እንለወጣለን፣ የተሻለ ኑሮ እንኖራለን ብለን ነው እንጂ የሌላ ሰው ህይወት ልናቃና አይደለም ማለት ነው። ግን እዚህ ስንመጣ ሁሉንም ነገር እንረሳዋለን። ብቻ ከባድ ነው። እና እህቶች፣ በቻላችሁ ሳቀን ለራሳችሁ ለመሆን ሞክሩ፣ ለራሳችሁ ለመቋቋም ሞክሩ ላችኋሉ ይህ ማለት ነው። ብዙ ኖሪ አልችልም እና ውዱት ስለአዳመጣችሁኝ አመሰግናሉ።